ቅዱስ ዕፀ መስቀል ለስም አጠራሩ ጌትነት ይሁንና ቸር አምላካችንና መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማያዊ ክብሩ ወደ ምድር ወርዶ፣ በማሕፀነ ማርያም በኪነ ጥበቡ ተጸንሶ፣ በኅቱም ድንግልና ተወልዶ፣ በፈቃዱ መከራ መስቀልን ተቀብሎ፣ ከግራ ቁመት፣ ከገሃነመ እሳት፣ ከሰይጣን ባርነት፣ ከኃጢአት ቁራኝነትም አድኖናል። ምንም እንኳን መስቀል በብሉይ የወንጀለኞች መቀጣጫ ሆኖ ቢቆይም እግዚአብሔር ለዓለም መዳኛነት የመረጠው ነውና ሕብረ ትንቢት ሲነገሩለት፣ በብዙ ሕብረ አምሳል ሲመሰል ኖሯል። ከተፈጥሯችን ጀምሮ ዓለም ራሷ አርአያተ መስቀል ናት። እግዚአብሔር ለቃየን እንዳይገድሉት ከሰጠው ምልክት ጀምሮ ይስሐቅ ሊሰዋ የተሸከመው እንጨት፣ ቅዱስ ያዕቆብ ያያት የወርቅ መሰላል ያዕቆብ የዮሴፍን ልጆች የባረከበት መንገድ፣ ባሕረ ኤርትራን የከፈለችው የሙሴ በትር፣ የናሱ ዕባብ የተሰቀለበትን እንጨት ጨምሮ በርካታ ምሳሌዎች ለቅዱስ መስቀሉ መኖራቸውን መተርጉማን ተናግረዋል። ቅዱስ ዳዊትን የመሰሉ ነቢያትም ለሚፈሩ ከቀስት ያመልጡ ዘንድ ምልክትን ሰጠሃቸው እያሉ መስቀሉን ከርቀት ተመልክተዋል። በሐዲስ ኪዳን ግን ምሳሌው ገሃድ ሆኖ፣ ጌታ በዕፀ መስቀል ላይ ተሰቅሎ ሥጋውን ቆረሰበት፣ ደሙን አፈሰሰበት፣ ዓለምንም አዳነበት። ቅዱስ ያሬድ ጠላትን ማሳፈሪያ መሆኑን ነግሮናል። ብርሃነ ዓለም ቅዱስ ጳውሎስ ስለ መስቀሉ አምልቶ አጉልቶ አስተምሯል። መመኪያችን ነውና። አንዳንዶቹ እኛን የተሰቀለውን ትታችሁታል ይሉናል። የተሰቀለውማ የጌቶች ጌታ፣ የነገሥታት ንጉሥ፣ የአማልክት አምላክ፣ ሁሉ በእጁ የያዘ ኢየሱስ ክርስቶስ ነውና ከኦርቶዶክስ በላይ የሚያመልክ ከውዴት አለና። ነገር ግን መስቀሉን ንቆ የተሰቀለውን ማክበር አይቻልምና እኛ ለመስቀሉ የጸጋ ስግደት እንሰግዳለን፣ እናመሰግነዋለን፣ እናከብረዋለን። ቤዛ፣ ንጹህ፣ መድኃኒት፣ ሀያል እያል እንጠራዋለን። አባቶቻችን በመስቀሉ ምርኩዝነት ማዕበለ ኃጢአትን፣ ባሕረ እሳትን ተሻግረዋልና በመስቀሉ ቢመኩ አጋንንትን ድል ነሥተዋል። ጠላትን አሳፍረዋል። እኛም በመስቀሉ አምነን ከብረን ገነን እንኖራለን። ተጠቅመንበታልና ከራሳችን በላይ ምስክር አንፈልግም። በዓለ መስቀል በዚህች ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ነው። የዚህ የከበረ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት ህሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስትና ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስክታገኝ ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳት መካናት፣ አብያተ ክርስቲያናትን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀት በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች፣ ከእርሷም ጋር ብዙ ሰራዊት ነበር። ደርሳም ስለ ከበረ መስቀል መረመረች፣ የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብ በጥም አሰቃየችው። በተጨነቀ ጊዜም ለንግስት እሌኒ የጎለጎታን ኮረብታ አስጠርጊ ብሎ ነገራት። እርሷ የሚጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርጉ ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበር እና ንግስት እሌኒ እስከደረሰችበት ጊዜ ከሁለት መቶ ዓመት በላይ ጠራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ አይሁድም በጠረጉት ጊዜ ሶስት መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰው አግኝተው አመጡ። አንዱንም መስቀል አምጥተው በሞተ ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሞቱ ላይ አኖሩት፣ አልተነሳም። ከዚህ በኋላ ሦስተኛውን መስቀል አምጥተው በሞቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። ሕሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት፣ የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚሉ በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረ ከእርሱም እኩሌታ ከቅንዋቱ ጋር ወደ ልጇ የላከችው ነው ከዚህ በኋላ ስርዓታቸውንና የህንፃውን ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛውም በሮሙ ንጉሥ በህርቃን ዘመን የሆነ ሲሆን የፋርስ ሰዎች በግብፅ ሀገር ሳሉ ወደ ሀገራቸው ሊመለሱ ወደዱ። ከሽማምንቶቻቸውም አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ወደ ከበረ መስቀል ቤተ ክርስቲያን ገባ መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ፣ እሳትም ወጣ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀሉን ክብር ሰዎች ነገሩት። ሁለት ዲያቆናትን ይዞ የከበረ መስቀሉን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ ሀገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏቸው ብዙ ሰዎችን እንደማረኩና የከበረ የክርስቶስ መስቀልንም እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎቹንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱንና መስቀሉን የወሰደ መኮንን ከቦታቸው በቤቱ ፊትለፊት አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት ከካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና ሁለት ዲያቆናትን ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበርና ወደ ንጉሥ ርቃል ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራችው፣ ከእርሱም ጋር ብዙ ሰራዊት ሆኑ፣ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያቺን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀል አገኙ፣ ከአዘብቱም አውጡት። ንጉሱና ሰራዊቱም ሰገዱለት። በልብሰ መንግስቱ አጎናጸፈው። ታላቅ ክብርንም አከበረው። እጅግም ደስ አለው። ከሰራዊቱም ጋር ተደሰቱ። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት ቀን መጋቢት አስር ነው ከዚህ በኋላ ንጉሱ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። መድሃኔ ያለም ክርስቶስ ካረገ በኋላ አይሁድ በአንድ ነገር ተቸገሩ። የክርስቶስን ሐዋርያቶች እያሳደዱ ቢገሉም ከመስቀሉና ክርስቶስ አርፎበት ከነበረው ከጎሎጎታ ላይ የሚደረገውን ተአምር መግታት ግን አልተቻላቸውም። መቼም ለተንኮል አያርፉም እና ቅዱስ መስቀሉን ሽፍቶቹ ከተሰቀሉባቸው ጋር ደባልቀው አርቀው ቀበሩት። የአካባቢውን ጉድፍ መጥያ እንዲሆን አዋጅ ነገሩ። ለክፉ ሲሆን ተባባሪ ብዙ ነውና ለሶስት መቶ ዓመታት ያህል ቆሻሻ ሲጥሉበት ተራራ ሆነ። ከዚህ ሁሉ ነገር በኋላ እናታችን ቅድስት ህሌኒ ሄሌና የሚሏታሉ በመንፈስ ቅዱስ አነሳሽነት በቅዱስ ኪራኮስ መሪነት በቅዱስ ሚካኤል ተራዳይነት ደመራ አስደምራ ዕጣን አጢሳ መካነ መስቀሉን አገኘች። መስከረም 17 ቀን የጀመረው ቁፋሮ መጋቢት አስር ቀን ተጠናቆ ንጹህ መስቀሉ ወጥቶ፣ ብርሃን በርቷል፣ ሙታን ተነስተዋል። ከአስር ዓመታት በኋላ የመስቀሉ ቤተ መቅደስ ታንጾ መስከረም 17 ቀን ተቀድሷል። ይህ ቅዱስ ዕፀ መስቀል በደጉ ንጉሥ አፄ ዳዊት ዘመን ወደ ሀገራችን መጥቶ በጻድቁ አፄ ዘርዐ ያዕቆብ አማካኝነት በደብረ ከርቤ ግሸን ማርያም ተለብጦ ተቀምጧል። አምላከ ቅዱሳን በኃይለ መስቀሉ በሞገሰ መስቀሉ ይጠብቀን፣ ከበረከቱ አሳትፎ በዓሉን የሰላም ያድርግልን። መጋቢት አስር የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግስት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርት ዘኢየሩሳሌም። ስብሐት ለእግዚአብሔር።